ሰላም ጤና ይስጥልኝ የተከበራችሁ የጉባኤ ቤተሰቦች የሰዓቱን ሰበር ወሬዎች ከዚህ እንደሚከተለው እናሰማለን። አብራችሁን ሁኑ። የአማራ ክልልን የማተራመስ ዕቅዱ የከሸፈበት ጽንፈኛ ቡድን ሐሰተኛ መረጃዎችን በማሰራጨት ላይ ተጠምዷል ሲሉ ኮሚሽነር ዘላለም መንግስት የተናገሩ። የአማራ ክልልን የማተራመስ ዕቅዱ የከሸፈበት ጽንፈኛ ቡድን መንግስት ሰላማዊ ዜጎች ላይ ጉዳት ያደረሰ በማስመሰል የሀሰት መረጃ በማሰራጨት ተጠምዷል ሲሉ ነው የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ የተናገሩት። የክልሉን የጸጥታ ተቋማትን መልሶ በማደራጀትና በማጠናከር ረገድ ውጤታማ ስራ የተከናወነ መሆኑን የገለጹት ኮሚሽነሩ ሀገር የማፍረስ ተልዕኮ ይዞ የሚንቀሳቀሰው ጽንፈኛ ቡድን ሰላማዊ ዜጎች ላይ ጥቃት በመፈጸም የሕዝብ ጠላት መሆኑን በተግባር አሳይቷል ብለዋል። በክልሉ እየተወሰደ ካለው ሕግ የማስከበር እርምጃ ጎን ለጎን ጽንፈኛ ቡድኑ የጥፋት መንገዱን እንዲተው በመንግስት ተደጋጋሚ የሰላም ጥሪ መቅረቡን ያስታወሱት ኮሚሽነር በርካታ ታጣቂዎች የሰላም ጥሪውን በመቀበል ወደ ሰላማዊ ሕይወት መመለሳቸውንም ተናግረዋል። በአሁኑ ወቅት በክልሉ ሁሉም አካባቢ በተገኘው ሰላም ህብረተሰቡ ሲያነሳቸው ለቆዩ የልማትና የሰላም ጥያቄዎች ደረጃ በደረጃ ምላሽ የመስጠት ስራም እየተከናወነ ነው ብለዋል። መንግስት በህዝብ የተመረጠና ጠንካራ ቅቡልነት ያለው መሆኑን አንስተው የጸጥታ ኃይሉም የህይወት መስዋዕትነትም ጭምር በመክፈል የክልሉ ነዋሪዎች ሰላም እንዲያገኙ አይተከሚና እየተወጣ መሆኑን ተናግረዋል። በተቃራኒው ጽንፈኛ ቡድኑ አረጋውያንን የሀገር ሽማግሌዎችና መምህራንንም በማንገላታትና በመግደልም ጭምር ሰላማዊ ዜጎች ላይ ግፍና ሰቆቃ መፈጸሙንም ኮሚሽነሩ ተገልጸዋል ሲል አሚኮ ዘግቧል። በአገልግሎት አሰጣጥ ረገድ ዜጎቻችን ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የምንሰጠው ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። ለዚህም ቁርጠኝነታችን አንዱ ማሳያ የሆነውን የመሰብ የአንድ መስኮት አገልግሎት ማዕከልን ዛሬ መርቀናል ብለዋል። በመልእክታቸው ይህን አዲስ ማዕከል የሚገልጡ ሶስት ቁልፍ አላባውያን አሉ ያሉ ጠቅላይ ሚኒስትሩ የቆየና የተጎዳ ህንፃን ወደ ዘመናዊና ስነ ውበታዊ ደረጃው ለስራ አካባቢ ማስደሳች ወደ ሆነ ህንፃ መለወጡ አንዱ ነው ብለዋል። አገልግሎቶችን ለመሰተርና ለማቀናጀት በሀገር ውስጥ የለማ ሶፍትዌር በስራ ላይ ማዋሉ፣ ብሎም በታደሰ አመለካከት ብቁና ክብር የሞላበት አገልግሎት የሚሰጡ ወጣቶች መዘጋጀታቸው ሌሎ አላባውያን ወይም ስብስቦች ናቸው ብለዋል ጠቅላይ ሚኒስተሩ። አስራ ሁለት ተቋማትን በአንድ ጣሪያ ስር አርባ የተለያዩ አገልግሎቶችን መስጠት የጀመሩ ሲሆን ይህም ዜጎች ጊዜያቸውን እንዲቆጥቡና አገልግሎቶችን በተሻለ ውጤታማ መንገድ ለማግኘት ያግዛቸዋል ብለዋል። እንደዚህ ያሉ ስርዓቶችን ማበልፀግ ለዜጎች የተለያዩ አገልግሎቶች እርካታ መታጣቶች ምላሽ በመስጠት በሂደትም ለሰፊው ማህበረሰብ እርካታ ትልቅ አስተዋጽኦ ይኖራቸዋል ነው ያሉት። የዛሬው ምርቃት ትልቅ እርምጃ መራመዳችንን ያሳያል ያሉት ጠቅላይ ሚኒስትሩ ኢትዮጵያ በዚህ ማዕከል ላይ ጨምራና አስፋፍታ ለዜጎች ሁሉ የተሻለ የአገልግሎት አሰጣጥን ታረጋግጣለች ብለዋል። ከሰኔ ወር ጀምሮ ፓስፖርት ለማውጣት ዲጂታል መታወቂያ እንደሚያስፈልግ ወይም ዋና መስፈርት እንደሚሆን ተገለጠ። ከሰኔ 1 ቀን 2017 ዓ.ም ጀምሮ ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች መካከል ዲጂታል መታወቂያ አንዱ እንደሚሆንም የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት አስታውቀዋል። ፓስፖርት ለመውሰድ በቀጠሮ ላይ የሚገኙ ዜጎችም የዲጂታል መታወቂያም እንዲይዙ ይጠበቃል ብለዋል። ዲጂታል መታወቂያን ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ውስጥ በማካተት አገልግሎት ለመስጠት ከኢሚግሬሽንና የዜግነት አገልግሎት ጋር በትብብርን ለመስራት ከስምምነት ላይ መደረሱም ተገልጧል። ዋና ዳይሬክተሯ እንደገለጹት ከፓስፖርት ጋር በተያያዘ ለሚሰጠው አገልግሎት ዲጂታል መታወቂያ እንደ ዋና ሰነድ ያገለግላል። ይህም የማንነትን ማጭበርበር ወንጀሎችን መከላከል ላይ ፋይዳው የጎላ ነው ብለዋል። አገልግሎቶች ከፋይዳ ዲጂታል መታወቂያ ጋር በመተሳሰራቸው አንድ ወጥና የተናበበ መረጃ በብሔራዊ ወይም በሀገራዊ ደረጃ እንዲኖረን በማድረግ ከፍተኛ ሚና ይጫወታል ብለዋል። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያ ቻናልን ሳብስክራይብ ላይክ እና ሼር በማድረግ አብራችሁን ሁኑ። የጎደለውን የምንሞላው አብረን ስንሆን ነው እና አብረን እንሁን። እውነትን እንኑር። ከእውነት መውጣት ብዙ ዋጋ ያስከፍላልና እውነተኞች እንሁን። አብራችሁን ሁኑ። አቡነ ፍራንሲስ የዓለምን ሕዝብ በቅንነትና በበጎነት አገልግለዋል ሲሉ ፕሬዚዳንት ታዬ አጽቀስላሴ ተናገሩ። ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ለተገፉት ድምፅ ቀን ለጎደለባቸውም መከታ በመሆን የዓለምን ሕዝብ በቅንነትና በበጎነት አገልግሏል ሲሉ ፕሬዚዳንት ታየ አጽቀስላሴ ተናገሩ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የመሥዋዕተ ቅዳሴ ስርዓተ ፍታትና የሐዘን መግለጫ ፊርማ የማኖር ሥነ ሥርዓት በልደታ ማርያም ካቶሊክ ካቴድራል ተካሂዷል። በመርሐ ግብሩ ላይ ፕሬዚዳንት ታየ አጽቀስላሴን ጨምሮ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀትጓን ቀሲስ ታጋይ ታደለ የታደለ እንዲሁም የተለያዩ ሃይማኖት ተቋማት አባቶችና የእምነቱ ተከታዮችም ታድሟል ተብሏል። ፕሬዚዳንት ታዬ አጽቀሥላሴ በዚሁ ወቅት በአቡነ ፍራንሲስ ህልፈት የተሰማቸውን ሐዘን ገልጸው ሰላም ላጡ ሀገራት ሁሉ ፈጥነው የሚደርሱ ታላቅ አባት እንደነበሩም አስታውሰዋል። ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ቀን ለጎደለባቸው በጸሎት በማስታወስ ትልቅ አገልግሎት መስጠታቸውን የገለጹት ፕሬዚዳንቱ ዓለም ትልቅ ሰው ማጣቷንም አንስተዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ችግረኞችን ማገዝ፣ ስለ ሰላም መጸለይን አቡነ ከአቡነ ፍራንሲስ ታሪክ መማር እንደሚገባ መግለጻቸውን ኢዜአ ዘግቧል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት በዛሬው እለት በሮም በሚገኘው ሳንታ ማሪያ ማጆሪ ቤተክርስቲያን ተፈጽሟል ተብሏል። ወደ ቀጣዩ ዜና ስናልፍ የሞሮኮ የሮያል ጦር ኃይል ልኡካን ቡድን ኢትዮጵያ በድሮን ቴክኖሎጂ የገነባችውን አቅም አደነቀ። የሞሮኮ የሮያል ጦር ኃይል ልኡካን ቡድን ኢትዮጵያ በድሮን ቴክኖሎጂ የገነባችውን አቅም ነው ያደነቀው። በሞሮኮ የሮያል ጦር ኃይል ኢንስፔክተር ጀኔራል እና የደቡባዊ ዞን ጦር አዛዥ ሌተናል ጀኔራል መሐመድ በሪድ የተመራ የልኡካን ቡድን የስካይዊን ኤሮናቲክስ ኢንዱስትሪ እና የብሔራዊ መረጃና ደህንነት አገልግሎትን መጎብኘቱን የብሔራዊ መረጃና ደህንነት አገልግሎት ለኢትዮጵያን ፕሬስ ድርጅት በላከው መረጃው አመላክቷል። በየአገልግሎቱ ምክትል ዳይሬክተር ጀነራል ቶሲ ሳይቶላ እና ሌሎችም ከፍተኛ አመራሮች መሳተፋቸውም ተጠቁሟል። በጉብኝቱ የተሳተፉት የሞሮኮ የሮያል ጦር ኃይል አቅም ግንባታ ዘርፍ ተወካይ ኮሎኔል ሜጀርስ አለህ ኤድን ሪዞኒ የስካዊን ኤሮናቲክስ ኢንዱስትሪን በመጎብኘታቸው መደሰታቸውንም ገልጠዋል። ኢትዮጵያ በዘርፎ የደረሰችበት ደረጃ የሚደነቅ መሆኑን ጨምረው መናገራቸው በመረጃው ተመላክቷል። ኢትዮጵያ በድሮን ቴክኖሎጂ የምታከናውናቸው ተግባራትና የቴክኖሎጂ ሽግግር ብሔራዊ ደህንነትና ሉዓላዊነትን በማረጋገጥ ረገድ በተለያየ መልክ የሚገለጹ ፋይዳዎች እንዳሉትም ኮሎኔል ሜጀር ሳለህ ኤድን ሪዞኒ ተናግረዋል። የኢትዮጵያና የሞሮኮ የመረጃና የደህንነት ተቋማት በተለያዩ መስኮች በትብብር ሰርተው መቆየታቸውን የብሔራዊ መረጃና ደህንነት አገልግሎት መረጃም ጠቁሟል። ሌላው ዜና ለሁለት ቀናት ሲካሄድ የቆየው የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ስብሰባ ዛሬ ተጠናቀቀ። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ጉባኤውን ዛሬ አጠናቋል። የጉባኤውን መጠናቀቅ ተከትሎ የወጣው መግለጫው እንደሚከተለውም ይቀርባል ሲል ኢትዮጵያ ፕሬስ ዘግቧል። የተከበራችሁ የጉባርች ቤተሰቦች ይህንን መግለጫ ለብቻው በሙሉ በማንበብ በኋላ የምናቀርብ መሆኑን የገለጥን ወደሚቀጥለው ዜና እናልፋለን። ክፍለ ጦሩ ያሰለጠናቸውን ሰላም አስከባሪ ሚሊሻዎቹን አስመረቀ። የሰሜን ምስራቅ እዝ ክፍለ ጦር የተሰጠውን ተልእኮ ከመወጣትም ጎን ለጎን በደቡብ ወሎ ዞን ተሁለደሬ ወረዳ ለሁለተኛ ጊዜ ያሰለጠናቸውን ሰላም እና ደህንነት የሚያስጠብቁ ኃይሎችን አሰልጥኖ አስመርቋል። በምረቃ መርሃ ግብሩ ላይ ተገኝተው ለተመራቂዎች መልእክት ያስተላለፉት የአማራ ክልል ወጣቶችና ስፖርት ኃላፊ አቶ ረዚቁ ኢሳ በጀግናው መከላከያ ሰራዊት የተሰጣቸውን ወታደራዊ ስልጠና ወደ ተግባር በመቀየር ማህበረሰቡን በቆራጥነት በማገልገል የአካባቢውን ብሎም የቀጠናውን ሰላም ማስቀጠል ይኖርባቸዋል ሲሉ አሳስበዋል። ኃላፊው የጸጥታ መዋቅሩን በሚገባ በማደራጀት በትኩረት የተሰራ መሆኑን ገልጸው ሚኒሻው ራሱን ችሎ ግዳጁን እንዲወጣ ብሎም በስነልቦና ዝግጁ እንዲሆን ክፍለ ጦሩ ብዙ እገዛ እያደረገ መሆኑንም ገልጠዋል። የደብሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኝ በበኩላቸው ሰልጣኞች ቀጣይ ለሚሰጣቸው ማንኛውንም ተልእኮ በብቃት መወጣት እንደሚገባቸው አንስተው በሐሰት ፕሮፓጋንዳ ተጠምዶ ማህበረሰቡን ለማጭበርበር ዕድሜውን ለማራዘም የሚሞክረውን ጽንፈኛ ኃይል ከህዝብ በመነጠል አስፈላጊውን እርምጃ መውሰን እንደሚገባም ተናግሯል ሲል መከላከያ ዘግቧል። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ ስር ወታደሮች ያዋጡ ሀገሮች ጉባኤ በዩጋንዳ ተካሄደ። በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ በሶማሊያ ስር ወታደሮች ያዋጡ ሀገሮች ኢትዮጵያ፣ ግብፅ፣ ኬንያ፣ ዩጋንዳ፣ ጅቡቲ እና ሶማሊያ የጋራ ጉባኤ ነው በዩጋንዳ የተካሄደው። ጉባኤው በዋነኛነት አዲሱ የአፍሪካ ህብረት የሶማሊያ ተልእኮን በማጠናከርና በሶማሊያና በክልሉ ላይ የተጋረጠውን የሽብርተኝነት የማንሰራራት ሁኔታን በመመከት ላይ ያተኮረ እንደነበርም ተገልጧል። የኢትዮጵያን ልዑክ መርተው የተሳተፉት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ኢትዮጵያ ለሶማሊያ ሰላምና መረጋጋት በአፍሪካ ህብረት የሰላም ጥላ ስር እና በሁለቱ ስምምነት መሰረት ያደረገችው መስዋዕትነት ተገቢው እውቅና ሊሰጠው እንደሚገባም ጠቁሟል። ይህ ድጋፍ አሁንም እንደማይቋረጥ ገልጠው አሁን ላይ ያለውን የአልሻባብ እንቅስቃሴ መግታት አስፈላጊ በመሆኑ አስፈላጊው በጀትና ለሎጂስቲክስ ማቅረብ ላይ አገራት እና አጋሮች ሊረባረቡ ይገባል ብለዋል። ሚኒስትሯ ከኤዩኤስኤስኦኤም በተጨማሪ አገሮች በሁለትዮሽ ግንኙነቶች ላይ የተመሠረተ ድጋፍ በማድረግ አሸባሪውን ኃይል በተገቢው መምታትም ያስፈልጋል ነው ያሉት። በሶማሊያ ሰላም ለማምጣትና ለማረጋጋት አፍሪካውያን በፓን አፍሪካኒዝም መንፈስ የሶማሊያን መንግስት እንድናግዝ ኢትዮጵያ ጥሪ ታቀርባለች ማለታቸውንም በዩጋንዳ ኢትዮጵያ ኤምባሲ መረጃ ያመለክታል ሲል እንዲሁ መከላከያ ዘግቦታል። የዞኑ አስተዳደርና ህዝብ ለኮሩ ሰራዊት የእርድ እንስሳትን ድጋፍ አደረገ። የቦረና ዞር አስተዳደርና በዞኑ ስር የሚገኙ የተለያዩ ወረዳዎች በስፍራው ግዳጁን በላቀ ብቃት እየተወጣ ለሚገኘው የደቡብ እዝ ኮር ሰራዊት ከ350 ሺህ ብር በላይ ግምታዊ ዋጋ ያላቸውን የእርድ እንስሳቶችን ነው ድጋፍ ያደረገው። የኮሩ ዋና አዛዥ ኮሎኔል ግርማ የለ የቦረና ህዝብና አስተዳደር ኮሩ ሲፈጽማቸው በነበሩ ስኬታማ ግዳጅ አፈጻጸሞች ላይ የሰራዊቱ ቀዳሚ ደጀንና የጀግነቱ ምንጭ የሆነ ህዝብ መሆኑንም ገልጠዋል የኮሩ ሰራዊት የህዝብን ሰላምና ደህንነት ለማረጋገጥ በሚፈጽማቸው ተልዕኮዎች የህዝብ ድጋፍ ተለይቶት እንደማያውቅ ያስገነዝብ ከፍተኛ መኮንኑ የቦረና ህዝብና የዞኑ አስተዳደር ላደረገው ድጋፍ ሁሉ ሰራዊቱ ትልቅ ክብር አለውም ብለዋል። የህዝባችን የዘወትር ድጋፍ ሰራዊታችንን የሚያጀግንና ለላቀ ግዳጅ የሚያነሳሳ መሆኑን በማስታወስ የኮሩ ሰራዊት የህዝብን የሰላምና የሀገራችንን ሉዓላዊነት በተጠንቀቅ የመጠበቅ ተግባራቱን አጠናክሮ እንደሚቀጥልም አብራርተዋል። ድጋፉን ያስረከቡት የቦረና ዞን ፖሊስ ኮሚሽን መምሪያ ኃላፊ ረዳት ኮሚሽነር ዱበ ሊበን እና የዞኑ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ሃሮ ገልማ በበኩላቸው ሰራዊቱ ለአካባቢው ሰላም መስፈንና ለቦረና ህዝብ አንድነት ላበረከተው የማይተካ ሚናና የዞኑ ህዝብና መንግስት ለክብርና ልዩ ቦታ እንዳለውም ገልጸው ለሰራዊቱ ስኬታማ ግዳጅ አፈጻጸም የሚደረገው ሁለገብ ድጋፍ ተጠናክሮ እንደሚቀጥልም አብራርቷል። በዕለቱም የቦረና ዞን አስተዳደር እንዲሁም የድሬ ሚዮ ጉችና የሞያሌ ያለ ወረዳ አስተዳደሮች በግዳጅ ቀጠና ላይ ለሚገኘው የኮር ሰራዊት የእርድሳቶችን ድጋፍ አድርገዋል ሲል መከላከያ በሌላ ዘገባው ዘግቧል። የተከበራቸው ጉባሮች ቤተሰቦች ጉባሮች ኢትዮጵያ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ሀቅን ወደፊት ንግፍ አብረን እንንላለን። አሁንም ወደ ሌላው ዜና እንለፍ። አብራችሁን ሁኑ። ኢትዮጵያ ያከበሯትን የማክበር የረጅም ጊዜ ልምድ ያላት የባለ ብዙ ታሪክ ሀገር ናት ሲሉ ወይዘሮ ማርታ ሉዊጂ ተናገሩ። የሞሮኮ ወታደራዊ ልዑካን ቡድን ከመከላከያ ፋይናንስ ስራ አመራር ዘርፍ ሚኒስትር ደኤታ ወይዘሮ ማርታ ልዊጂ ጋር ውይይት አድርጓል። የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሀመድን በመወከል ውይይቱን የመሩት ወይዘሮ ማርታ ልዊጂ የጋራ ወታደራዊ ጉዳዮቻቸው ላይ በትብብር ለመስራትና የማይቀለበስ ጠንካራ ወታደራዊ ግንኙነት ለመመስረት ዝግጁ መሆናቸውንም ገልጠዋል። ኢትዮጵያ ከነኳት የማትቀመስ ብትሆንም የትኛውንም ሀገር ለመተንኮስ የማትጋበዝ የአከበራትን ሁሉ የምታከብር ባለብዙ ታሪክ ሀገር መሆኗንም አስረድተዋል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጄኔራል የደቡባዊ ዞን ጦር አዛዥ ሌተና ጄኔራል መሐመድ ባሬድ በበኩላቸው ኢትዮጵያ የአፍሪካ የነፃነት ምልክት ከመሆኗን ባሻገር በአሁኑ ሰዓትም ለአህጉሩ ሰላምና ደህንነት እያበረከተችው ካለ ወታደራዊ አስተዋጽኦ አንጻር አድናቆታቸውን ገልጠዋል። ወደፊት የሚደረገው ወታደራዊ ትብብርም ለአፍሪካ ሰላምና ደህንነት የሚጫወተው ሚና ከፍተኛ እንደሚሆን ጠቁሟል። በአጠቃላይ የሞሮኮ ልዑካን ቡድን አባላት የጋራ ጥቅምና ፍላጎት የአከበረ ሀገራዊና ወታደራዊ ግንኙነት ለመመስረት ያለመ ውይይት በማካሄዳቸው ደስተኛ መሆናቸውን ገልጸው ለኢትዮጵያና ለኢትዮጵያዊ ሰራዊት ያላቸውን አክብሮት ታላቅ መሆኑንም ተናግሯል። በውይይቱ ዋና ወታደራዊ ሀገራዊና አህጉራዊ ትኩረት ናቸው ተብለው በተለያዩ የሰላምና አጠቃላይ ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ቁርጠኛ መሆናቸውንም የሁለቱ ሀገራት አመራሮች ገልጠዋል። በውይይቱ ላይም የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ግመቹን ጨምሮ ሌሎች ከፍተኛ አመራሮችም ተገኝተዋል ብለዋል። መከላከያ በዘገባው ሀገሩን የሚወድ የተሰለፈበትን ዓላማ የተረዳና ፕሮፌሽናል የሆነ ብሔራዊ መከላከያ ሰራዊት ተገንብቷል ሲሉ ክቡር ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኢታማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ከሰራዊቱ ከፍተኛ አመራሮች ጋር ውይይት አድርገዋል። በውይይቱም ራሱን በየጊዜው እየገመገመ በሁለንተናዊ መስኩ እያበቃ የመጣ ሀገሩን የሚወድና የተሰለፈበትን ዓላማ ጠንቅቆ የተረዳ ፕሮፌሽናል ሰራዊት መገንባቱን ገልጠዋል። በሀገራችን የመጣውን ለውጥ ተከትሎ በተቃውሞ የተሰራው ሪፎርም በርካታ ውጤቶችን ለማስመዝገብ ምቹ ሁኔታ ለመፍጠር ማስቻሉን አንስተዋል። ሀገራችን በታሪኳ በዚህ ደረጃ ብዛትና ጥራት ያለው የፕሮፌሽናል ሰራዊት ገንብታ አታቅም ያሉት ፊልድ ማርሻል ብርሃኑ ጁላ ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅም በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብተዋል ብለዋል። ሰራዊቱ ሀገርን ከብተና ከማዳን ባለፈ የሀገራችንን ሰላም፣ ብልጽግናና ዲሞክራሲን ለማረጋገጥ እየተደረገ ባለው ጥረት ያስመዘገበችው ድሎች በታሪክ ሲዘከር የሚኖር መሆኑንም ገልጸዋል። በተገኙ ድሎች ባለመኩራራት የተመዘገቡ ሁለንተናዊ ድሎች አጠናክሮ ለማስቀጠልና የበለጠ ውጤት ለማስመዝገብም በትኩረት እየተሰራ እንደሚገኝም አረጋግጧል። በተሳሳተ ስኬት ወደ ጫካ ገብተው የነበሩ በአስር ሺዎች የሚቆጠሩ ታጣቂዎች የሰላምን መንገድ በመከተል እጃቸውን ለሰራዊቱ መስጣቸውን የገለጹት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለያየ ቦታ እየንቀሳቀሱ የነበሩ ጽንፈኞች ከመቼውም ጊዜ በላይ መዳከማቸውና የሰላም ጥሪ ባልተቀበሉትም ላይ የተጀመሩት የመለቃቀም ስራዎች ተጠናክረው እንደሚቀጥሉም ገልጠዋል። በጦር ሜዳ ማሸነፍ ያቃታቸው የሀገርና የሕዝብ ጠላቶች ባገኙት አጋጣሚ ሁሉ የውሸት ትርክት በመፍጠር በተቋሙ በአመራሩና በሰራዊቱ ላይ የስነ ልቦና ጦርነት በመክፈት ለማጠልሸት ቢሞክሩም በሕዝቡ ዘንድ ተቀባይነት በማጣታቸው ለሰራዊታችን የሚደረገው ህዝባዊ ድጋፍ ተጠናክሮ መቀጠሉንም ተናግረዋል በምድር በባህር በአየርና በሳይበር ኃይል የተደራጀው ሰራዊታችን ዘመኑ የደረሰበት የቴክኖሎጂና የውጊያ አቅም ላይ ለማድረስ መቻሉን የገለጹት ፊልድ ማርሻሉ በተሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጁነት መኖሩንም አረጋግጧል ብሏል መከላከያ በዘገባው ሰላምን በማጽናት እድገትና ብልጽግናን ለማረጋገጥ በቁርጠኝነት የተሰራ ነው ሲሉ ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትር ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፍ አህጉራዊና ቀጠናዊ ሀገራዊ ጉዳዮች ላይ ለከፍተኛ የመከላከያ ሰራዊቱ አመራሮች ማብራሪያ ሰጥተዋል። የማሉ ዘመን በሚል ርዕስ ትንታን ያቀረቡት ሚኒስትሩ በሀገራችን የመጣውን ለውጥ ተከትሎ በተመዘገቡ ሁለንተናዊ ድሎች ሳንዘናጋ ለበለጠ ድል መትጋት ይገባልም ብለዋል። ታላቁን የህዳሴ ግድብ ከፍተኛ ፈተናዎች ውስጥ ገንብተን በማጠናቀቅ ሀገርና ሕዝብን አንገት ከማስደፋት ለማዳን የተቻለበትና የጠላቶቻችን የተቀናጀ ሴራ ያከሸፍንበት አንዱ ማሳያ ነው ሲሉም ተናግረዋል። ሀገራዊ ኢኮኖሚያችን ፈተናዎችን በመቋቋም ከፍተኛ ሁኔታ ማደጉንም ዓለም አቀፍና ሀገራዊ መረጃዎችን በማጣቀስ አብራርቷል። ባለፉት ዓመታት ብዙ ሀገራት በዲፕሎማሲው መስክ በትብር ለመስራት ፈቃደኝነታቸውን ማሳየታቸውንና ይህንን በጎ እድል በመጠቀም የብሔራዊ ጥቅማችንን ለማሳካት ጥረት እየተደረገ እንደሚገኝም ጠቁሟል። የሀገራችንን ብሔራዊ ጥቅም ለማረጋገጥና የባህር በር ተጠቃሚ ለመሆን ያቀረብነው ጥያቄ በዓለም አቀፉ ማህበረሰብ ፍትሐዊ አጀንዳ ሆኖ መያዙንም ገልጠዋል። ተለዋጭና ኢ ተገማች በሆነው ዓለም አቀፋዊና ቀጠናዊ እንቅስቃሴ ያለንን ሁለንተናዊ ዝግጁነት በማረጋገጥና የተለያዩ ስልቶችን በመደገፍ ተጋላጭነትን ለመቀነስ ስራዎችም እየተሰሩ እንደሚገኙ ገልጠዋል በተከተለው የሰላም ስምምነት የጸና ወታደራዊ ድል ተመዝግቧል ያሉት ዶክተር ጌዶን ጢሞቴዎስ የሚያጋጥሙ ውስጣዊ ችግሮችን በሰላምና በይቅርታ በመፍታት በሀገርና በህዝብ ላይ የሚደርሰውን ጥፋት ለመቀነስ መንግስት እየወሰደ ያለውም በሳል እርምጃ ከፍተኛ ውጤት ማስመዝገቡንም ተናግሯል። የሰላምን ጥሪ ባለመቀበል በኃይል ጥቅማችንን እናስከብራለን በማለት የሞከሩ የጥፋት ኃይሎች በተከተሉት የተሳሳተ ትርክትና ፖለቲካ ህዝቡ አንቅሮ እንደተፋቸውም ገልጸዋል። የመከላከያ ሰራዊቱ ከሌሎች የጸጥታ ኃይሎች ጋር በመሆን በጽንፈኞች ላይ በወሰደው እርምጃም ለሀገርና ለህዝብ ስጋት ከመሆን ወርደው የራሳቸውን ህልውና ለማቆየት እየተቸገሩ መምጣታቸውንም አንስተዋል። ሚኒስትሩ ሰላምን ለማጽናትና ብልጽግናን ለማረጋገጥ በቁርጠኝነት መስራት እንደሚገባ ገልጸው ጀግናው የመከላከያ ሰራዊታችንም ባስመዘገባቸው ድሎች ሳይኩራራ ለበለጠ ተልእኮ ራሱን ማዘጋጀት ይገባል ነው ያሉት። በውይይቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮችም ተገኝተዋል ብሏል። መከላከያ የጸጥታ ኃይሉን ሁለንተናዊ በቃል ለማረጋገጥ እየተሰራ ነው ሲሉ ሜጀር ጀነራል ብርሃኑ ጥላሁን ገለጡ። የስድስተኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላሁን በሰሜን ሸዋ ዞን ደራ ወረዳ ከፍተኛ የሥራ ኃላፊዎችና ከሰራዊቱ አመራሮች ጋር ሰራዊቱ እና የጸጥታ ኃይሉ ከጽንፈኛውና ከአሸባሪ ሸኔ የተቆጣጠራቸውን ማሰልጠኛ ጨምሮ የአካባቢውን አሁናዊ ሰላም ሁኔታ ተመልክተዋል። የጸጥታ ኃይሉ ከሰራዊታችን ጋር በተባበረ ክንድ በአንድ ሀገራዊ አስተሳሰብና ፍቅር ተቀናኝቶ የአሸባሪና የፅንፈኛ ኃይሎችን አከርካሪ በመስበር በቀጠናው እያረጋገጠ ያለው አስተማማኝ ሰላም ምሳሌ መሆን የሚችል አኩሪ ተግባር ነውም ብለዋል። ብቁና የዓላማ ጽናት ያለው የምንጊዜም ድል አድራጊ የጸጥታ አቅም ተገንብቷል ያሉት ሜጀር ጀኔራል ብርሃኑ ጥላሁን በዚህም ሰራዊቱ ለዘመኑ በሚመጥን መልኩ በየጊዜው አዳዲስ አቅሞችን በመፍጠር ተልኮውን በድል አድራጊነት እየተወጣ ይገኛል ብለዋል። ሰራዊቱና የሚሊሻ አባላቱ ከማህበረሰቡ ጋር ሆነው በሰሜን ሸዋ ዞን ደራ ወረዳ ቱቲ ቀበሌ በጽንፈኛውና በአሸባሪው ሸኔ ላይ እርምጃ በመውሰድ መሽገው የነበሩበትን ማሰልጠኛ በመቆጣጠርና በማሰልጠኛ ውስጥም የነበሩ ሰልጣኝ አባላቱን በመደምሰስና ከፍተኛ ሰብዓዊና ቁሳዊ ኪሳራ በማድረስ አሁንም ላይ በቡድኖችን ማጥፋት ተችሏል ብለዋል። በመጨረሻም ለመጀር ጀነራል ብርሃኑ ጥራውንና ለሰራዊቱ አመራሮች የአካባቢው ህዝብ በአካባቢው ለተገኘው ሰላምና ለአበረከቱ አስተዋጽኦ የተለያዩ የባህል አልባሳትም ስጦታ አበርክተዋል ሲል መከላከያ ዘግቧል። ክፍል አንድ ብለን ማጠናቀቅ የምንችለው ዜና በዚሁ ቢሆን እንዳይረዝም በማለት ነው ማለት ነው። ባር ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ እያሳሰብን ዜናውን በዚሁ ክፍል አንድ እናጠናቀቅ። ቀጣዩ በሚቀጥለው ይሆናል። አብራችሁን ስለነበራችሁ እናመሰግናለን። ኢትዮጵያ በድል ትቀጥላለች።